የ2017 ሰርግ የፋሲካ አላሳያችሁ። አቤት አይናፋርነት ትጠላላችሁ። እስቲ አጉርሽው። ጉጉጉ ቡቡቡ እሳይ ጉርስ ጌሪ እና ታሾል ከምታየው እኮ ስጋው ላይ ነች። ይመችሽ። አለሙና ሽሬ የተጋቡ እንዴ? አለሙ አጋባ እንዴ? አንተ አንተ ትሰማለ? በደንብ የያዛትና ሳማት። እሺ፣ እንኪ እንኪ፣ የትጓል ሳማት። እንኪ ሲሬስ ከቲር ሲሬስ ከቲር ፊህኒ ሽኪላ ጠቢሮፋን የቆመች አይሆንም፣ አልሳማችሁም እና እየቆረሳችሁ፣ አድርገህ ቁረስና ስጣት። ለሷ አጉርሳት። እሷ ደግሞ ታ አጉር

እንካ አምጪ፣ ቆይ ቆይ አንድ ቀረዛ ላይ ነኝ። እንካ ብላ ሹፍ ሚዝ እንካ ብላ አልገባ አልገባለ በሳይዙ አይደለ ዘይት ቀቡ፣ ዘይት እንካ። የስ የስ ኮንግራጁሌሽን ሀቢቢ። የት አገር ላይ ተከናወሪ? ትጠላለ ሀቢቢ ግጭ ግጭ

ደወሉ አገባ እንዴ? ደወሉ አገባ። አጨብጭቡ አጨብጭቡ። አነብሹ አንድ ላይ ዝቂታ አንድ ላይ እምብርክ ኪምጦ በአንጠር አንጣ ና እንካ ማናት ጃአረዘርምሩ ከመንገድ እንካ እንካ አምጪ ቆይ ቆይ አንድ ቀረጻ ላይ አልገባለህ በሳይዞ ይህን ዘይት ቀቡ፣ ዘይት ይንካ። የስ ኮንግራቹሌሽን ሀቢቢ! የት ሀገር ላይ ተከናወረ? ትጠላለህ ሀቢቢ? ግጭ ግጭ። አንድ ላይ ቀጥ አድርጎ ሰወረ። አንድ ላይ ቀጥ አድርጎ አነሳችው። አዎ ልብ ቅርጽ፣ ለህዝብ ለህዝባችን ልብ ቅርጽ። እሱ አልሰጠችም። አይሆንም፣ መከናወን የለም አጨብጭቡ፣ አጨብጭቡ። ሙሽሮቹ እየገቡ ነው። አጨብጭቡ። የትኛው ነው ሙሽራው? የትኛው ነው ሚዜው? አሀ በአንድ ቀን አምስት እንካለሙ የሆነች ነገር ብሉ፣ ብሉ። ሰልፍ ያዙ። ሰልፍ በሰልፍ ነው መሆን ያለበት። ጃንት ላለ ጥሩምባለ እኔ አልበላምን። አሀ ብላችሁ ብላችሁ የበሬ እግር ይዛችሁ መጣችሁ። በስቅለ

አጨብጭቡ! አጨብጭቡ! ሙሽሮቹ እየገቡ ነው። አጨብጭቡ! የትኛው ነው ሙሽራው? የትኛው ነው ሚዜው? አሀ በአንድ ቀን አምስት እንካለሙ የሆነች ነገር ብሉ፣ ብሉ። ሰልፍ ያዙ። ሰልፍ በሰልፍ ነው መሆን ያለበት። ጃንጥላ ላለ ጥሩምባ ላለ እኔ ያልበላምን። አሀ ብላችሁ ብላችሁ የበሬ እግር ይዛችሁ መጣችሁ፣ በስቅለሳ ቃላችሁ